መደራረብ ዛሬ ሳይሆን የተጀመረው ከጥንት ከተዋት ጀምሮ ያለ። ይህ በራሱ አንድ ለሙስሊሞች አጅርና ደረጃ ማሳደጊያ። አላህ ተባረክ ተዓላ ሶብራችን ደረጃው መጠኑ በተግባር እንዲታይ በተለያዩ ነገሮች እንደሚፈትነን ነግሮናል። የሰው ልጅ አምኜ ያለሁ ብቻ ብሎ ዝምር ይባል ሊተው ይፈልጋል እንዴ? ከእናንተ በፊትም የነበሩ አማኞችን ፈትነናል ብሏል አላህ አላህን ካሉ ዲነል ኢስላምን ከመረጡ መፈተን የማይቀርም። የፈተናው ዓይነቱ እጅግ በጣም የበዛና የተለያየ ነው። ተስፋ መቁረጥ፣ ኢስላም አለቀለት፣ ከእንግዲህ ሀገራችን ላይ በሰላም መኖር አንችልም የሚል ዓይነት ስሜት ውስጥ መግባት ፈጽሞ አይገባ፣ ከሙስሊም አይጠበቅም። ሙስሊም ከአላህ ረሕመት፣ ከድሉ ተስፋ አይቈርጥም። ከዚህ የባሱ ነገሮች አልፈዋል አላይ አድርገውና የባሰ ነገርም ሊመጣ ይችላል። መረጋጋት፣ ውስጥን ማጠንከር፣ ሸሪያውን በጠበቀ መልኩ ከችግር ያወጣሉ የሚባሉ አስባቦችን መጠቀም፣ ዱዓ ማብዛት ነው የሚያስፈልግ። እዚህ አጋጣሚ በፊትና ጊዜ እስላም ላይ ውማ ላይ ችግሮች በሚያጋጥሙበት ጊዜ ልንተገብራቸው የሚገቡ የተወሰኑ ምክሮችን ለማቅረብ እሞክራለሁ። በመጀመሪያም ስለ ወጣቶች እና ወጣትነት የተወሰነ ነገር ማለት እፈልጋለሁ። ወጣት የትኛውም ህዝብ የጀርባ አጥንት ነው። እስላምም ለወጣት ትልቅ ቦታ ሰጥተዋል። ከአላህ ተባረከ ወተዓላ ጥበቃና አገዛ ከትሎ የኡማው የጀርባ አጥንት መሰሶ ወጣቶች ናቸው። ወጣትነት ትልቁ፣ ዋናው፣ ወሳኙ የለመለመና የዘሩበትን መልካም ነገር የሚያበቅ ለህይወት የእድሜ ክፍል የሰው ልጅ ማንነቱን የሚገነባው በወጣትነቱ፣ ለግሉ ህይወትም ይሁን ለቤተሰቡ፣ ከዛም አልፎ ከፍ ሲል ለዲኑ ለሀገሩ ማሰብ፣ መጨነቅ፣ መስራት የሚጀምረው የሰው ልጅ በወጣትነት እድሜው ስለዚህ ነቢያ ሰላቱ ሰላም ወጣቶችን ለየት ባለ መልኩ መክረዋል፣ ተንከባክበዋል። ስነ ምግባራቸውን እንዲያስተካክሉ፣ ክብራቸውን እንዲጠብቁ፣ ከዝሙት እንዲርቁ አደራ ብለዋል። ቡኻሪና ሙስሊም ከአብዱላ ብን መስዑድ በዘገቡት ሐዲስ ወጣቶች ሆይ እናንተ የወጣቶች ስብስብ ሆይ፣ የቻለ ሰው ያግባ፣ ጤነኛ የሆነ የማስተዳደር ብቃት ያለው ያግባ። ማግባት አይነን ይጠብቃል ብለተን ይጠብቃል በላ ወጣት ከወጣትነቱ ጀምሮ ስነ ምግባሩን ክብሩን እንዲጠብቅ ዲኑን እንዲጠብቅ አዘባ። ይሄም ማድረግ ያልቻለም የጾም ዒባዳን ያብዛ ብላ ወጣት በወጣትነቱ እንዳይንዘላዘል አልባሌ ቦታ ላይ እንዳይውል የራሱን፣ የቤተሰቡን፣ የዲኑን ክብር እንዲጠብቅ የሚረዱ የሚያግዙ ነገሮችን መክረዋል። አለይህ ሰላት ወሰላም ወጣት ወጣትነቱ አግብቶ የቤተሰብ ኃላፊነት እንዲሸከም ከሐራም በሐላል እንዲብቃቃ የነቢን አለይህ ሰላት ወሰላም ውመት እንዲያበዛ መክረዋል። እንዲሁም ወጣት የወጣትነት ቁንጮ እድሜ ሆን በዒባዳ አላህን በመገዛት መልካም ስራ በመስራት ለዲን ለሰው ልጅ የሚጠቅምን ነገር በመስራት የወጣትነት ዕድሜውን እንዲ ያሳልፈም መክረዋል። ይሄን በማድረግም አኼራ ላይ የሚገኘውን ጥቅም ጠቁመዋል። ሰባት አላህ ተባረከ ወተዓላ ጥላ በሌለበት ቀን ጥላ ስር ከሚያደርጋቸው ሰዎች መካከል አንዱ ሻቡነሻ ፊ ጣዓቲላህ ብለዋል። አላህም በመታዘዝ ያደገ የኖረ ወጣት የቅያም ቀን ጸሐይ የሰው ልጆች አናት ላይ ለማረፍ ጥቂት ከርቶት ሰው ልጆች በላብ ተጥለቅልቀው በሚሰቃዩበት ጊዜ በዒባዳ ያደገ ወጣት፣ ወጣትነቱን አላህም በመታዘዝ ከይሮ በመስራት ያሳለፈው ወጣት ከዚህ ስቃይና መከራ ይገላገላል። አላህ ተባረክ ተዓላ ጥላ ስር አድርገዋል ብላ የወጣትነትን የጥንካሬን የዕድሜ ቁንጮ የሆነውን የወጣትነት እድሜ በአግባቡ ሳይጠቀሙት እንዳያልፋቸውም ነብዩ ሰለላሁ ዐለይሂ ወሰለም ወጣቶችን መክረዋል። ከአብዱላህ ብን ዓባስ በተዘገበ ሀዲት እንደተናገሩት አምስት ነገሮችን አምስት ነገሮች መተው ሳያሳጡህ በፊት ተጠቀማቸው ብለው ወሸባበካ ቀብለ ሀረሚክ ብላ ወጣትነትህን ተጠቀም ሳታረጅ በፊት በላ የወጣትነትን እድሜ የነብይ ሰለላሁ ዐለይሂ ወሰለም ገኒማ ምርኮ ብለውታ ሊያልፍ ሊያጡት የሚችል ሀብት እንደሆነ ገልጸዋል። ሳያልፍ በፊት ወጣትነቱን በመልካም ነገር እንዲጠቀም ብዙ ነገር ማድረግ የፈለገ አቅም አንሶት የሚጸጸትበት የእርጅና ጊዜ ሳይመጣ ወጣት በወጣትነቱ ራሱ ለቤተሰቡ ለዲኑ ለሰው ልጆች መልካምን ነገር ማበርከት ማድረግ እንዳለበት ገፋፍተዋል። ይሄን ትልቅ የወጣትነት እድሜ በአግባቡ ተጠቅሞታል ወይስ አልተጠቀመውም ተብሎ የቅያም ቀን እንደሚጠየቅም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከአብዱላህ ኢብኑ መስዑድ በተነገረ ትርሚዚ በዘገቡት ሐዲስ ላይ እንደተላለፈው የቅያም ቀን የሰው ልጅ አንድ እርምጃ መራመድ አይችልም፣ ኬላም ማለፍ አይችልም፣ አላህ ፊት አምስት ነገሮችን ተጠይቆ ሳይመለስ በፊት ብላ ከዚህ አንዱ እድሜህን በምን አቃጠልከው፣ ወጣትነትህን በምን ጨረስከው ተብሎ ይጠየቃል። ብላ የህዝቡ አብዛኛው ክፍል ወጣት፣ አብዛኞቹ ሀገሮች ላይ ሀገራችንም ላይ ይሄው ነው። የእስላም አለኝታ ጀርባ አጥንት መከታ بعد الله ወጣቶች ናቸው። ወጣቶች ይሄን ኃላፊነታቸውን ደረጃቸውን አውቀው ስለዚህ ብቁ ሊሆኑ በእምነቱም በተግባሩም በሥነ ምግባሩም የታነጹ ሊሆኑ ይገባል። ሶሓቦችን ትውልድ በምናይበት ጊዜም ወጣት ሶሓባዎች ትልቅ ወኔ የነበራቸው የወጣትነት ጊዜያቸውን በአግባቡ የሚጠቀሙ እስላምን ለመጥቀም፣ ዲንን ለመጥቀም ከነቢይ ስራትሰራም ጎን ቆመው ከታላላቅ ሶሓቦች ጎን ቆመው መክፈል የሚችሉትን ሁሉ ዋጋ ሲከፍሉ እናያለን። ሴራቸውን በምናይበት ጊዜ ሙዓዝ ብኑ ጀበል፣ አብዱላህ ብኑ መስዑድ፣ ሳልም፣ መውላ ብኑ አቢ ሁዘይፋ፣ ሌሎችም ቁርአን የገራላቸው ቁርአንን በጥልቀት አጥንቶ ከዛ በኋላ ኡማውን በማስተማር የተሰማሩ ወጣትነታቸውን በአግባቡ ተጠቅመው ዲንን ህዝብን የጠቀሙ ወጣት ሰሐቦች ናቸው። ዘይድ እብኑ ሳቢት የሚባል ሌላኛው ሶሓቢ ያኔ የእጅ ጽሁፍ ችሎታ ብዙም ባልነበረበት ጊዜ የጽሁፍ ችሎታ የነበረው የአይሁዶችን ቋንቋ በቀናቱ በጥቂት ቀናት ውስጥ ተምሮ ለነቢያ ሰላት ወሰላም የአይሁዶችን ቋንቋ የመተርጎም ስራ በመስራት ከዲን ትልቅ አስተዋጽኦ ያበረከተ ሶሓቢን። ዐምር ብኑ ሰለማ ገና ከአስር ዓመት በታች ሆኖ ነው ቁርአንን

ሱሓቢ ሆነው ሌሎች ያልሐፈጉትን ጽፉ በማስቀመጥ ለሰላም ትልቅ አስተዋጽኦ ያበረከተ ሱሓቢ ማሊክ ብኑል ሑወይሪስ የሚባል ሌላኛው ሱሓቢ፣ እኛ ወጣቶች ሆነን በእድሜ ተቀራራቢዎች ሆነን ነቢይ ጋ መጣን። እሳቸው ጋ ተማር፣ እሳቸው ጋ የተማረን አሕዋላቸውን፣ ሁኔታቸውን እያየን ቆየን። ቤተሰቦቻችን እንደናፈቁን ሁኔታችን ሲያዩ እርጅዑ ኢላ አህሊኩ፣ ሄዱ ወደ ሀገራችሁ ወደ ቤተሰቦቻችሁ ተመለሱ ከነሱ ጋር አብራችሁ ኑሩ፣ አስተምሯቸው፣ በመልካም ዘዟቸው ብለው ሸኙን። ብላ ወጣቶች ሆነው ወጣትነት ሳይሸነግላቸው በተመሳሳይ እድሜ ላይ ያሉ የወጣትነት ጫወታን፣ ዛዛታን፣ እረፍትን ወደ ጎን ትተው ተሰብስበው ነቢ ጋር ሶላት ሰላም መተው ተምረው ከቤተሰብ ሲርቅ ማንኛውም ሰው ቤተሰብ እንደሚናፍቀው የቤተሰብ ናፍቆት እንደያዛቸው በሁኔታቸው ሲረዱ ነቢዩ ሰላት ሰላም ለጊዜው እስካሁን የተማራችሁት ይበቃችኋል፣ ሂዱ ወደ ቤተሰቦቻችሁ ወደ ሀገራችሁ ተመለሱ፣ ከነሱ ጋር አብራችሁ ኖሩ እንዲሁ ተራ መኖር ሳይሆን ከእኔ የተማራችሁትን አስተምሯቸው፣ በመልካም እዘዟቸው ብለዋቸው የተማሩትን ይዘው ወደ ሀገራችሁ ተመልሰው ሳይሰላችሁ ሳይሰንፉ ለሀገሮቻቸው ሰዎች አስተምራ የአላህ መልእክተኛ መልእክተኞች ሆነዋል። በሀገራቸው በአካባቢያቸው ዲንን አስፋፍተዋል፣ አሰራጭተዋል። ሌሎችም የነቢያ ሰላት ሰላም ሰሓቦች የሆኑ ወጣቶች አርአያዎቻችን ትልልቅ የሰሯቸው ስራዎች አሉ። በገንዘብም በጉልበትም በህይወትም ተስላም ታግለዋል። ከነቢ ጋር ዐለይሂ ሰላቱ ወሰላም ጅሃድ ለመውጣት እድሜያቸው የማይፈቅድ ሆኖ እንኳ እድሜ አይፈቅድም ተመለስ እንዳይባሉ ተደብቀው የሚሄዱ ነበሩ። አባቶችም ልጆቻቸው ኸይር ላይ ከፊት እንዲሳተፉላቸው ከመፈለጋቸው የመጣ አንዳንዶችን ህፃናት ናቸው ብለው ሲመልሱባቸው ነብዩ አሰላ ሰላም ያ ረሱላህ እድሜ ህፃን ቢሆንም ነገር ግን አቅም አለው ይችላል ያሉ ወጣቶቻቸውን ከፊት አሰማርተው እድሜያቸው አካላቸው ትንንሾቹም ጋር ቢሆን ወኔ የነበራቸው አላማ የነበራቸው የዱንያ ጥፊነት የሚያውቁ ነበሩ። የዘመኑ ወጣት አላህ የሰጠውን የወጣትነት እድሜን ጸጋን ደረጃውን ሊያውቅ በአግባቡ ሊጠቀመው እድሜውን በከንቱ ከማቃጠል ሊጠነቀቅ፣ አምስት ሶላቱን በአግባቡ መስል ሊሰግድ፣ ቁጭ ብሎ አንገቱን ደፍቶ አዋቂዎች ዘንድ ቀርቦ ቁርአን ሊቀራ ክታብ ሊቀራ። ችግር ሲፈጠር ብቻ እስላም ተነካ ብሎ ግር ብሎ መጥቶ ችግሩ የበረደ ሲመስለ ወደኋላ ዲንሸራተታ ይገባ ለዲን እስላም ምን ዲነ እስላምን ምንረዳው በስሜት መሆን የለበትም። በጊዜያዊነት መሆን የለበትም። ከራሳችን ጀምረን ከቤተሰባችን ጀምረን ራስን በእስላም ስርዓት ማነጽ፣ ዕለታዊ እስላማዊ ግዴታዎችን መወጣት፣ እስላም የሚጠላውን ባህሪ ከራሳችን ማራገፍ፣ ማስወገድ፣ በሄድንበት ሁሉ ሁሌም ትክክለኛ ሙስልም መሆን ያስፈልጋል። አላህ ዲኑን ለመርዳት የሚያበቃንም ይሄኔ ነው አብዛኛውን ጊዜ ከትክክለኛው እስላማዊ ሰብእና ራቀን በተለያዩ ነገሮች ተጠምደን እስላም ሲነካ ብቻ ጊዜያዊ ስሜት አነሳስተውን የተለያየ የተጠናም ያልተጠናም የሚጠቅምም የማይጠቅምም አካሄድ ሄደን ከዛ በኋላ ወደ ኋላ የምንመለስና ነፍሳችን ስናስደስት የምንቆይ ከሆነ ለእስላም ብዙ አንጠቅም። ወጣት ሷሐቦች ከነቢዩ ዙሪያ አይጠፉም ነበር። በየዕለቱ የሚወርደውን ወሕይ ለመጻፍ ካጠገባቸው ማይጠፉ ከእሳቸው ማይርቁ ሱሐቦች ነበሩ። ከተበቱል ወሕይ ይባላሉ። እንደና ዐሊ ብን አቢ ጣሊብ፣ ሙዓውያ፣ ሌሎች እድሜያቸው 18 16 አካባቢ የሆኑ ትልልቅ ኃላፊነቶችን ነቢይ ሰላላ ሰላም የሚሰጧቸው ኃላፊነትን ተሸክመው በአግባቡ የሚወጡ ሱሐቦች ነበሩ። ሁለት ቀን ሶስት ቀን ከነቢይ ካልተገናኙ ወላጆቻቸው ተቆጥተዋቸው ሂድ ነቢይን ጠይቃቸው ዘይራቸው ሰላም በላቸው እስትግፋር አድርጉልኝ በላቸው ያሉ እናቶች ይልቁ ነው። መኝታቸው መስጂድ የሆነ ወጣቶች ነበሩ፣ ሲሰግዱ የሚያድሩ አግብተው እንኳ ከምሽራቸው ጋር በቂ ጊዜ የማያሳልፉ፣ ቤተሰብ ሲጠይቃት የባሏ ቤተሰብ ሲጠይቃት ጥሩ ሰው ነው ግን የኔን ሐቅ አይጠብቅም፣ ሲሰግድ ነው የሚያድረው ሲጾም ነው የሚውለው ብራ ተናግራ፣ ጉዳዩ ነቢ ጋር ቀርቦ ሚዛናዊ እንዲሆን የተወሰነ እንዲተኛ የተወሰነ እንዲሰግድ፣ ለሚስቱ ጊዜ እንዲሰጥ የሚመክሯቸው ሁሌም በዒባዳ የተጠመዱ ሰሓቦች ወጣቶች ነበሩ። የውማው ጉዳይ፣ ዲኑ ጉዳይ በትክክል የሚያስጨንቀው ቀድሞ ራሱን ሊያነጽ ቆራጥ ሊሆን ከጌታው ጋር እውነተኛ ሊሆን ቀድሞ ራሱን ቀጥ አድርጎ ከዛ በኋላ ለዲን ለመስራት ሊታገል ይገባል። ከሰሓቦች ብቻም የተገደበ አይደለም። በየዘመኑ በየጊዜው ለእስላም ትልቅ ዋጋ የከፈሉ ወጣቶች አልፈዋል። እስላም ታሪክ ላይ ጋራ የሚያክል ወኔ የነበራቸው ከዕድሜያቸው በላይ የሚያስቡ ርቀው አልፈው የሄዱ በሳሎች የነበሩ በእውቀት በዒባዳ በሥነ ምግባር የበሰሉ እስላምን ሙስሊሞችን መጥቀም ሜዳው ሰፊ ነው፣ ዘርፉ ብዙ ነው። ቀደም ሲል የተወሰኑ ወጣት ሰሃቦች እንደጠቀስነው ከፊሎች አስተርጓሚ ሆነው ከፊሎች ፀሐፊዎች ሆነው ከፊሎች ሐዲሱ እየሐፈጉ እየጻፉ ከፊሎች ቁርአን እየተማሩ እያስተማሩ ከፊሎች ወጣት ልጆች ከመሆናቸው ጋር ቋሚ የህዝቦች የአካባቢያቸው ሰዎች አሳጋጆች ሆነው ከፊሎች ጅሃድ ላይ ዘመቻ ላይ የሚሰማሩ ሆነው ከፊሎች አካሄደው እንጨት ሰብሮ አምጥተው ሸጠው አቅመደካሞችን እየረዱ ረዳት ሌላቸውን በአካል በጉልበት ሄደው እየረዱ ለአላህ እኖረዋል ለዲን ኖረዋል። ይህን ሁሉ የተበታተነ ኃይል ሰብስቦ መስመራ ሲይዞ በቋሚነት አቋሚነት፣ በዘላቂነት ጠቃሚነቱ፣ ውጤታማነቱ በተጠና መልኩ ለዲን መሥራት ያስፈልጋል። ረመዳን ሲመጣ ወጣት መስጂድ ሞልቶ ከረመዳን በኋላ የሚወጣ ከሆነ የሆነ ኮሽታ ሲሰማ ወጣቱ ከፊት ሆኖ በጊዜው የታየውን አድርጎ የሚሄድ ከሆነ በእኛ ተራ በእኛ ጊዜ እስላም በሁለት እግሩ ሊቆም አይችልም። እስላም እንደ ዲን የአላህ ዲን ነው፣ ሁሌም አላህ የበላይ ያደርገዋል ከፍ ያደርገዋል። ነገር ግን እንደ ሀገሩ እንደ አካባቢው እንደ ዘመኑ እንደ ሰዎች ሁኔታ ሊለያይ ይችላል። አደራ ተሸካሚዎች ነን። የእስላምን ደራ እኛ በተሸክምንበት ጊዜ እኛ በተሸክምንበት አካባቢ የእስላም ዘገሊል ሊነካ አይገባም። እስላምን የምናስነካው እኛው ባካሄዳችን ሊሆን ይችላል አንዳንዴ። ያ እንዳይመጣ ወጣቱ ሚናውን ሊያውቅ አካሄዱን ይገመገም፣ አልቁራን በሐዲት እውቀት ሊታነጽ ከዑለሞች ከአዋቂዎች ጎን ሊቆም፣ ለሰላም መስራት ለዲን መስራት ከራስ እንደሚጀምር አውቆ ዕለታዊ ሰላም ግዴታ ያደረገበትን ዋጅብ ኃላፊነት በአግባቡ ሊወጣ በስላም የሚጠላውን ነገር ሊጠነቀቅ፣ ብስለትን አርቆ አሳቢነትን ኢኽላሱን ሊላበስ ይገባ።